መንገዶች ለነፍስ የሚሆን ጥሪትን ለማስቀመጥ ወደሚያምሩበት የጥሞና ወቅት ላይ እንገኛለን። በክርስትናና እስልምና እምነት ተከታዮች ዘንድ የሚጾሙት የአብይ ጾምና የረመዷን ጾም ከተያዙ ቀናት አልፈው ሳምንት ተቆጠረ። እንደ የሃይማኖቱ ተግባራት አስተምህሮ መሰረት አጿማቱ በመካሄድ ላይ እንደሚገኙ የስልጤ ዞን ቅበት ከተማ ነዋሪዎች ይናገራሉ። ረመዳን ከሪም እንኳን ለአብይ ጾም አደረሳችሁ የሚሉ መልእክቶች ደግሞ ለዚህ አካባቢ ነዋሪዎች ከቤታቸው የሚጠብቋቸው መልእክቶች ናቸው። የረመዳን ባህሪ መተዛዘን፣ ለእርስ በእርስ መደራረስና እንትን ማለት ነው። ስለዚህ ከዛ አንጻር እንደ አካባቢው ማህበረሰብ መቻቻል፣ ተቻችሎ መኖር፣ አብሮ ተጋግዞ መኖር ለአንዱ ችግር ሌላው የመድረስ እንትን ነውእና ይሄ ደግሞ ረመዳን ላይ የበለጠ መሆን ያለበትና ግዴታም ስለሆነ ማህበረሰቡ በዚህ ልክ ነው የሆነ እያሳለፈ ያለው። እዚህ አካባቢ ያሉ የሙስሊም ማህበረሰቦችም በብዛት በስጋም የተዋለዱ ናቸው። ከኦርቶዶክስ እምነት ተከታዮች ጋራ በስጋ ልደትም የተዛመዱ ናቸው። ስለዚህ የክርስቲያኑ ጾም ባለበት ሰዓት እንኳን ላብይ ጾም አደረሳችሁ ለብርሃነ ትንሣኤ ያብቃችሁ፣ ይላሉ ሙስሊሞቹ። ሙስሊሞቹን ደግሞ ክርስቲያኑ ህብረተሰብ፣ እንደዚህ ረመዳን ጾም ሲገባ ረመዳን ከሪም እያሉ ያበስሯቸዋል። ይህ በሃይማኖት ይለያዩ እንጂ በስጋ የተሳሰረ የአካባቢው ነዋሪ፣ የሁለቱ አጽዋማት አንድ ላይ መምጣት ሌላ በረከት ይዞለት መጥቷል። የዚሁ ምንጭ የሆኑት ማኅበራዊ የመገናኛ መዋቅሮችም አሁን የሚጎለብቱበት ጊዜ ስለመሆኑ የሃይማኖት አባቶች ያነሳሉ። በኦርቶዶክሱ እምነትም ብቻም ሳይሆን ከእስልምናውም ከሌሎችም እምነቶች ጋር መጠያየቁ ያለበት፣ ምክንያቱም አብዛኛው የተሳሰረ ነው ማህበረሰቡ ማለት ወንድም ኦርቶዶክስ ሆኖ ወይ እህት ሙስሊም እንደዚህ ሌላው የሆነበት እንትን ነውና የተሳሰረ ስለሆነ ያ የተሰሰሩ የበለጠ በማህበረሰቡ መካከል መተሳሰብ እንዲኖር እና መቻቻል እንዲኖር ያደረገበት ሁኔታ ነው ያለውና በዚህ እንደዚህ በዚህ ነው የሚገለጠው። ሙስሊሙም ሌላውም እምነት ተከታይ በእድርም በተለያዩ በቁ በእድር በተለያዩ ማህበራዊ እንትኖች ተሳስሮ ያለ ነው። ይሄንን ያው ከዚህ ከረመዳኑም ውጪ ረመዳኑ ላይ በተለይ ያው ተዛዝኖ ለምሳሌ ረመዳኑ ከመግባቱ በፊት ከተወሰኑ ሁለት ሶስት ቀናት ለሌላቸው ሙስሊም ይሁኑ ሙስሊም ላልሆኑ ማህበረሰቦች በመድረስ ነው የተጀመረው። አሁንም እየሆነ ያለው በዛ ልክ ነው። አብሮ ተዋልዶ ተጋምዶ የኖረ ማህበረሰብ ነው። ይሄንን ረመዳኑም ላይ በዛው ልክ ነው፣ ከዛ ውጭም በዛ ልክ ነው እየሆነ ያለው። ይህ እንደ ዋዛ የመጣ አለመሆኑን የሚያነሱት የአካባቢ ነዋሪዎች መደጋገፍና አብሮነቱ አንዱ ለአንዱ የሃይማኖት ተቋማት ግንባታ አሻራውን እንዲያሳርፍ ያደረገ መሆኑን ይጠቅሳሉ። አሁን ያለው መተሳሰብ የበለጠ ተጠናክሮ ሊቀጥል ይገባል የሚል አስተሳሰብ አለኝ። ምናልባት ከዚህ በፊት የነበረው የማህበረሰቡ መተሳሰብ ቤተክርስቲያን ሲሰራ ህዝበ ሙስሊሙ የሚያግዝበት እንዲሁም ደግሞ ሙስሊም መስጊድ ሲሰራ ቤተክርስቲያኑ ህዝቡ የሚያግዝበት ስለሆነ ይሄ ምርጥ ተሞክሮ ያለው መተሳሰብ ከምንም በላይ መተሳሰብ ተጠናክሮ ሊቀጥል ይገባል። ከአስተምህሮ የመነጨው ይህ አይነቱ መደጋገፍ ተጠናክሮ የሚቀጥል ተግባር ስለመሆኑ የሃይማኖት አባቶች ያነሳሉ። ተከታትለው የገቡት ሁለቱ አጽዋማትም ይህንም በማጎልበት ከአካባቢ አልፎ ለሀገር ተምሳሌታዊ ተግባር ለመከወን እድል የሚፈጥሩ መሆናቸውን ጠቅሰዋል። ረሱል ዓለይሂ ሰላቱ ወሰላም ሙስሊሙም ክርስቲያኑም አልተባሉ ሁሉንም መደጋገፍ አስፈላጊ ነው። በረመዳን ቀርቶ ሌላም ጊዜ ማለት ነው። ይሄ ሁሉም አላህ የሚወደው ነው። ስለዚህ ሙስሊም ክርስቲያን አልተባለም። አላህ ሁሉንም ሙስሊሞቹም ይሁን ክርስቲያኖቹም ይሁን መደገፍ ነው። ሙስሊሞች ክርስቲያኖች ክርስቲያኖች ረሱ በረሱሉ ጊዜ ያመመውን ሰው ሄዶ ያዩ ነበር። የታመመ ክርስቲያኑም ይሁን ሙስሊሞቹም እንደዛ ነው። ሀቅ አለብን ማለት ነው። የጉርብትና ሀቅ አለ። ክርስቲያን ከሆነ ጉሩቤት ከሆነ የጉርብትና ሀቅ አለበን። አብሮነትን የሚያጠናክሩ ማህበራዊ ሴቶችን ለማጎልበት እንዲህ አይነቱ ሃይማኖታዊ ተግባራትን ለመጠቀም እንደሚሰራም ተጠቁሟል። በተለይ ከሃይማኖት ተቋማትና ከሃይማኖት አባቶች እንዲሁም ከሀገር ሽማግሌዎች እና ከተለያዩ አጋር አካላት በሰራ ነው ስራ የነበሩ ክፍተቶችን ማረም የቻለበትና የተረጋጋ የሰላም ያለበት ሰው ሳይሰጋ ወጥቶ የሚገባበትና ይበልጥ የሚሰራበት አካባቢ ነው። ይሄ ረመዳን ደግሞ ይሄን ይበልጥ አጠናክረን እንድንወጣ እና እነዚህ ጾሞች በጋራ መሆናቸው ደግሞ ይሄን አብረን እንድንቋደስ ያደረገን ስለሆነ እንግዲህ ይሄ በየደረጃው ተጠናክሮ እና ለዘላቂነትም አብሮነቱ ተጠናክሮ የሚቀጥል ነው የሚሆነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮችም ሆነ ለሙስሊሙ ማህበረሰብ እንኳን ለዚህ ላብይ ጾም በዓል ወይም ላብይ ጾም ሱባኤ የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ እያልኩ ለሙስሊም ማህበረሰብ ወንድሞቼና አባቶቼ እናቶቼም ደግሞ ያው ረመዳን ከሪም እያልኩ እንኳን ለረመዳን ጾም በሰላም አደረሳችሁ። የሰላም ጾም ያድርግልን፣ ሀገራችንን ይባርክልን።